አሁን አሁን በትላልቅ መድረኮች ላይ የሀገራችንን ስም የሚያስጠሩ ኢትዮጵያውያን በርከት እያሉ ይመስላል። በሀበሻ ምርጥ አምስት ዝግጅታችን በዓለም አቀፍ መድረክ ስራቸው የገነነና ከፍተኛ ስኬትን ስለተቀዳጁ አምስት ኢትዮጵያውያን እንመለከታለን። መልካም ቆይታ። አምስተኛ ዘ ዊኬንድ ወይም አቤል ተስፋዬ። ኢትዮ ካናዳዊው የሁለት ግራሚ እና የአምስት 5 ጁኖ አዋርዶች አሸናፊው ሙዚቀኛ አቤል ተስፋዬ ወይም ዘ ዊኬንድ፣ ቶሮንቶ ካናዳ ለምትገኘው ቅድስት ማርያም ካቴድራል የ25ኛ ዓመት የ50ሺ ዶላር ስጦታ አበርክቷል። እንደ ጎርጎሮሳውያኑ አቆጣጠር በ199 ካቲት 16 በካናዳ ከኢትዮጵያውያን ወላጆች የተወለደው ካናዳዊ አቀንቃኝ የሙዚቃ ደራሲና አቀናባሪው አቤል ተስፋዬ ከ2011 ጀምሮ የሙዚቃ ስራዎቹን ማውጣት የጀመረ ሲሆን ኪስላንድ የተሰኘ የመጀመሪያ አልበሙ እውቅናን አትርፎለታል። ሁለተኛ አልበሙ ቢዩቲ ቢሃይንድ ደ ማድነስ የተሰኘው ነው። ደ ሂልስ፣ አርነድ ኢት እና ካንት ፊልም ማይ ፌስ የተሰኙ ሙዚቃዎቹ በቢልቦርድ ሆት አርኤንድቢ ቻርት ላይ ለረጅም ጊዜ በተከታታይነት ከአንድ እስከ ሶስት ያለውን ስፍራ በመያዝ በታሪክ የመጀመሪያው ድምፃዊ እንዲሆን አስችለውታል። አራት ጊዜ ግራሚ ከማሻነፉ በተጨማሪ 45 ፕላቲኒየም የደረሱ ነጠላ ዜማዎችን ለቋል። አልበሞቹ በርካታ ሪኮርዶችን በመስበር ይታወቃሉ። በ2023 ዓለም አቀፉ የድንቃድንቅ መዝገብ ወይም ጊነስ በዓለም እጅግ ታዋቂው ድምፃዊ ብሎታል። ይህን ስያሜ የተሰጠው ስፖቲፋይ ባሉት አድማጮች ብዛት ነው። በስፖቲፋይ 100 ሚሊዮን ወረሃዊ አድማጮች በማግኘት የመጀመሪያው ድምፃዊ ነው። በእናቱ ስም መነሻነት ሳምራ ሲል የሰየመውን ቡና ከብሉ ቦትል ኮፊ ጋር በመተባበር ለሽያጭ ማቅረቡን በትዊተር ገጹ ላይ ይፋ አድርጓል። አቤል ተስፋዬ ከሪከርድ ኩባንያው ጋር በጋራ በመሆን ብሉቦትል ኮፊ የሚል ስም ባቋቋሙት ድርጅት ስር የኢትዮጵያን ባህልና የኢትዮጵያውያን ቡና በዓለም አቀፍ ደረጃ በማስተዋወቅ ላይ ይገኛል። የኢትዮጵያ ባህል ወሳኙ የማንነት አካል ነው ሲል የተናገረው አቤል የኢትዮጵያን ባህል እሴቶችና ቡና ላይ የዓለም አይኖችን እንዲያርፉ ለማድረግ ከብሉ ቦትል ኮፊ ጋር በመተባበር እየሰራ መሆኑ ይናገራል። አራተኛ ሩት ነጋ። ሩት ነጋ እንደ ኤሮፓውያን አቆጣጠር በ1982 በአዲስ አበባ ከተማ ከኢትዮጵያዊ አባቷና ከአይሪሽ እናቷ ተወለደች። በኮኮባ ካፕሪኮርንን የምትወክለው ባለ ጥቁር ፀጉርና ቡኒ የአይን ቀለም ያላት ሩት ለቤተሰቡዋ ብቸኛ ልጅ ናት። ሩት አባቷን በመኪና አደጋ ያጣችው ገና የሰባት ዓመት ልጅ ሆና ነበር። እድገቷ በአየር ላንድ ሊመሪክ ከተማ አደረገች። ከዛም በዱብሊን ከተማ በሚገኘው ትሪኒቲ ኮሌጅ በትወና የመጀመሪያ ዲግሪ ትምህርቷን ተከታትላለች። እድሜዋ ወደ ሀያዎቹ ሲጠጋም እንደ ኤሮፓውያን አቆጣጠር በ2006 ኑሯን ለንደን ከተማ አደርጋለች። በዛም የቲያትር ችሎታዋን ለማዳበር ጥረት አድርጋለች። በለንደን የሚገኘው ብሔራዊ ቲያትር ቤትም ኦሎፒያ በተሰኘው ተውኔት ላይ ተሳትፋለች። የሰላሳ 35 ዓመት ዕድሜ ያላት ሩት አስተዳደጓ እንደ ማንኛውም ሰው ቢሆንም ለተፈጠረችበት ስኬትና ስራ የተለየች እንደምትሆን እራሷ ታውቅ ነበር። በአንድ ወቅት ለጋርዲያን በሰጠችው ቃለ ምልልስም ከተለያየ የዘር ማንነት ከሚመዘዙ ቤተሰቦች በመወለዴ በተወሰነ መልኩ የተለየች እና ብቃት ያላት ልጅ እንደሆንኩ እንዳስብ አድርጎኛል በማለት ትናገራለች። ሙሉ ህይወቷንም በአንድ ቦታ ሆና በተረጋጋ ሁኔታ አለማሳለፏን ትገልጻለች። በዚህም የተነሳ ትምህርቷን ተረጋግታ መማር አልቻለችም ነበር። በዚህም ግን ምንም መጥፎ ስሜት እንዳልተሰማት ይልቁንም ጠንካራና ለተፈጠረችበት ሙያ ትጉ እንዳደረጋት ታስረዳለች። በሙሉ የራስ መተማመን ስሜት ልዩ እንደነበርኩ አውቅ ነበር ትላለች፣ የልጅነት ህይወቷን መለስ ብላ እያስታወሰች። በግል ህይወቷም ፕሪቸር የሚል ፊልም ላይ ከሰራው ኮከብ ተዋናይ ዶሚኒክ ኩፐር ጋር በፍቅር ተጣምራለች። ሩት በ2016 የሰራችው ላቪንግ ፊልም በኦስካር እጩ ሴት መሪ ተዋናይ እንድትሆን አስችሏታል። እስካሁንም ከሰራቻቸው ስራዎች በተለይም ይህ ፊልም በሆሊውድ መድረክ ላይ ተስፋ ሰጪ ተዋናይ እንደሆነች አስመስክሮላታል። ኢትዮጵያዊቷ ሱፐር ሞዴል ተዋናይት፣ የልብስ ዲዛይነር እንዲሁም የዓለም የጤና ድርጅት በእናቶች አዲስ በሚወለዱ ህፃናት የህፃናት ጤና ጥበቃ አምባሳደር ናት። ሊያ ቮግ በተባለ የአሜሪካ የሽፋን መጽሔት ላይ ሁለት ጊዜ የውጭ ሽፋን ላይ በዋነኝነት በመውጣትም ትታወቃለች። እንደ ፎርብስ መረጃ መሰረት እንደ ኤሮፓውያን አቆጣጠር በ2007 ከዓለማችን 11ኛ ከፍተኛ ተከፋይ ሱፐር ሞዴልነት ደረጃን አግኝታለች። ላቪንግ ፓሲንግ፣ እና ብሬክፋስት ኦን ፕሉቶ ተጠቃሽ ስራዎቿ ናቸው። ሶስተኛ ሊያ ከበደ። ሊያ ከበደ የተወለደችው በአዲስ አበባ እንደ ኤሮፓውያን አቆጣጠር ጃንዋሪ 3 1978 ነው። አንድ የፊልም ዳይሬክተር ነበር ሊሴ ገብረ ማርያም በመታደም ላይ ሳለች ያያት። እናም ከፈረንሳይ ሞዴል ባለሙያ ጋር ያስተዋወቃት። ጥናቷን ካጠናቀቀች በኋላ ነበር ከፐርሺያ ኤጀንሲ ጋር ለመስራት ወደ ፈረንሳይ ያቀናችው። በኋላም ወደ ኒውዮርክ ከተማ ተዛወረች። እናም የውጭውም ዓለም የፋሽን መድረክ ከሀገርኛው ጋር ፍጹም የተለያየ መሆኑን ተገነዘበች። የሞዴልነት ስራ ከ1978 እንደ ኤሮፓውያን አቆጣጠር ጀምሮ ሊያ ትልቅ ወደሆነው የህይወት ምዕራፏ የተሸጋገረችው ቶም ፎርድ የተባለ ግለሰብ ጉሲ ለተባለ የክረምት ፋሽን ትርኢት እንደ ኤሮፓውያን አቆጣጠር ሁለት ሺህ ላይ እንድትካፈል ከጠየቃት በኋላ ነበር። የሊያ እውቅና እጅጉን የጨመረው እንደ ኤሮፓውያን አቆጣጠር በሁለት ሺህ ሁለት ፓሪስ ሾው መጽሔት እትም ላይ የውጭ ሽፋን ከሰጣትና ሙሉ ይዘቱን ማለት ይቻላል ስለ እርሷ ካደረገ በኋላም ነበር። ሊያ በተመሳሳይ በጣሊያን ጃፓን፣ አሜሪካ፣ ስፔን፣ ፈረንሳይ ቮይጅ መጽሔት ህትሞች ላይ እና በታይምስ ስታይል ኤንድ ዲዛይን ላይ የሽፋን ቦታን በተለያዩ ጊዜ አግኝታለች። እንደ ኤሮፓውያን አቆጣጠር በ2003 ስቴልዶር ኮስሞቲክስ በ57 ዓመት ታሪክ ውስጥ የመጀመሪያዋ የኢትዮጵያ ተወካይ በመሆን የ3 ሚሊዮን ዶላር ስምምነት ፈርማለች። በፎቶ ትዕይንቶች ላይ ጎልተው ከሚታዩ ጥቂት የአፍሪካ ሞዴሎች አንዷም ናት። በእነዚህ ታዋቂነቶቿ እና መልካም ተግባሯ እንደ ኤሮፓውያን አቆጣጠር በ2005 የዓለም የጤና ድርጅት በእናቶች አዲስ በሚወለዱ ህፃናትና የህፃናት ጤና ጥበቃ አምባሳደር ሆናለች። እንደ አውሮፓውያን አቆጣጠር በ2005 አሜሪካን ሾው መጽሔት ይህንኑ ሰብአዊ ተግባሯን በመጥቀስና የፊት ገጿ ላይ ምስሏን በማውጣት ከጥቂት ጥቁር ሞዴሎች ተርታ እንድትሰለፍ አስችሏታል። በአንድ ወቅት ሊያ ስለ አፍሪካ ስትናገር ይህን ስሜት የፈጠረብኝ አፍሪካ ውስጥ ተወልጄ ማደጌ ነው። በድህነት ተከበው እየኖሩ ስለ ድህነት አለማሰብ ፈጽሞ የማይቻል ነገር ነው ልጅህን በምትወልድበት በዚያችው ደቂቃ ነው ለልጅህ የተሻለ ዓለም ትተህ ማለፍ እንዳለብህ ማሰብ የምትጀምረው ብላ ነበር። ፎርብስ በግንቦት 10 2010 የታይምስ መጽሔት ህትም ላይ ተጽዕኖ ማሳደር ከሚችሉ መቶ የዓለማችን ተጽዕኖ ፈጣሪ ሰዎች ብሎ ካወጣቸው ታዋቂ ሰዎች ዝም ዝርዝር ኢትዮጵያዊቷ ሊያ ከበደ አንዷ ነበረች። መጽሔቱ ሊደርስ አርቲስትስ፣ ቲንከርስ እና ሂሮስ በሚሉ ታላላቅ ዘርፎች ስር ነው የሰዎቹን ስም ዝርዝር ያሰፈረው። ከሊያ ከበደ ጋር የተጠቀሱት ታላላቅ ሰዎች መካከል ዲድዮር ድሮግባ፣ ስኮት ብራውን፣ ጄምስ ካሜሮን፣ ዛሃ ሃዳድ፣ ቤንስቴለር፣ አሽተን ኩፐር፣ ሳራ ፖለን፣ ቢል ክሊንተን፣ ካትሪን ቢግሎክ፣ ሳንድራ ብሎክ፣ ሳይመን ኮዌል፣ ሃንሃን፣ ኦፕራ ዊንፍሬይ፣ ባራክ ኦባማ እና ሌሎችም ይገኙበታል። 25 ሚሊዮን ዶላር ገቢ በማግኘት ከዓለማችን 15ኛ ከፍተኛ ተከፋይ ሱፐር ሞዴሎች 12ኛ ደረጃ ላይ አስቀምጧታል። ሁለተኛ ማርክስ ሳሙኤልሰን ትውልደ ኢትዮጵያዊው ዓለም አቀፍ የምግብ አብሳይ ማርክስ ሳሙኤልሰን ገና በለጋነቱ እናቱን በቲቪ በሽታ አጥቷል በኋላም በጉዲፈቻ ተወስዶ በስዊድን አድጓል ማርክስ ከአስር በላይ መጽሐፍትን ጽፎ ያሳተመ የተለያዩ የቴሌቪዥን ፕሮግራሞች ላይ የሚሳተፍ ሲሆን በትላልቅ ዩኒቨርሲቲዎች የምግብ ሙያ በማስተማር ዝነኝነትን አትርፏል በኦባማ አስተዳደር ለከፍተኛ ባለስልጣናት በተዘጋጁ ግብዣዎች ላይ ምግብን ከማብሰል ባለፈ በአሁኑ ሰዓት በተለያዩ የዓለም ክፍሎች የሚገኙ 12 ምግብ ቤቶች ባለቤትም ነው። በአዲስ አበባም የራሱን ሬስቶራንት ከፍቷል። አንደኛ፣ ዲናው መንግስቱ። የቀድሞ የአሜሪካ ፕሬዚዳንት ባራክ ኦባማ የ2024 ምርጥ መጽሐፍት ዝርዝር ውስጥ ካካተቷቸው መጽሐፍት መካከል ስራው የተካተተለት ኢትዮጵያዊ ደራሲ ዲናው መንግስቱ አዲስ አበባ ተወልዶ ዲናው የሁለት ዓመት ልጅ ሳለ ነበር ከቤተሰቦቹ ጋር ከኢትዮጵያ ወደ አሜሪካ የሄደው። ጋዜጠኛ ሳለ ስለ ዳርፉሩ ጦርነት በሰሜን ኡጋንዳ እና በምስራቅ ኮንጎ ስለነበሩ ግጭቶች ጽፏል። ለኒውዮርክ ታይምስ፣ ለርፐርሰር፣ ለግራንታ ጄን፣ ለሮሊንግ ስቶን፣ ለዎል ስትሪት ጆርናል እና ሌሎችም መገናኛ ብዙኃን ዘግቧል። በፈጠራው ዘርፍ የላቀ ብቃት ላሳዩ ባለሙያዎች የሚሰጠው ማርክ ካርተር የገንዘብ ሽልማትን ጨምሮ በናሽናል ቦክ ፋውንዴሽን ከ35 ዓመት በታች ተሸላሚ ከሆኑ አምስት ደራሲያን አንዱ ነው። እንደ አውሮፓውያን አቆጣጠር በ2010 ከ40 ዓመት በታች ያሉ 20 ደራሲያን ዝርዝር ውስጥ ዘኒውዮርክ ዮርከር ጋዜጣ አካቶታል። ዲናው የመጀመሪያ ዲግሪውን የሰራው ጆርጅ ታውን ሲሆን፣ ሁለተኛ ዲግሪውን ከኮሎምቢያ ዩኒቨርሲቲ አግኝቷል። የመጀመሪያ ልብ ወለዱ በአሜሪካ the beautiful thing that heaven bears እንዲሁም በዩናይትድ ኪንግደም ችልድረን ኦፍ ተ ሪቮሉሽን በሚል ርዕስ ታትሟል። ኦል አወር ኔምስ የተሰኘው የዲናው ልብ ወለድ በአሜሪካዊት እና አፍሪካዊት መካከል ያለ የፍቅር ታሪክ ነው። ይህ የኒውዮርክ ታይምስ፣ ዋሽንግተን ፖስት፣ ኤንፒአር፣ ዘ ቦስተን ግሎብ እና ሌሎችም መገናኛ ብዙኃን የዓመቱ ምርጥ መጽሐፍ ብለውታል። ዲናው በጆርጅ ታውን ዩኒቨርሲቲ፣ በብሩክሊን ኮሌጅ እና ሌሎችም ተቋማት ስነ ጽሁፍን አስተምሯል። በብራንድ ኮሌጅ የሥነ ጽሁፍ ክፍልም የፕሮግራም ዳይሬክተርም ነው። በአፍሪካውያን ስደተኞች እና በአሜሪካን የሚገጥማቸውን ህይወት በማስቀኘት ታዋቂ ከሆኑ ጸሐፊዎች መካከል በዋነኝነት ይጠቀሳል።